አንዳንድ ነው አለችው። አንዳንድ ነው አለችው። ፎቶዋችሁን ሸክሙን በፓንተላ የሚጨርሱ ናቸው እነዚህ እነሱ እኮ ማለት ነው። እውነት እኮ ነው። የአባትሽን ስም ከነአያትሽ ስም ጽፍ ሲባል የማታውቅ ከየት እንደተማረችው ይኸውልሽ ማይክ ማይ ኪንግ ቡቡ ትላለች። ዩበድንግ ዩዘር ደለችም አንድ ሊሊ የምትባል ማይ ኪንግ አረበዚ ቆይ ቆይ፣ እሷ ጥያቄ ሊጠይቃት ቆይ ጥያቄ ሊጠይቃት ማ ነው የምታቂ ቡቡ ምት ቡቡ ያደርግሽ እና የአባት ያምላክ ልጅቷስ እነሱ የቡሩኬና ሀይሚ ብሩኬ የሀይሚ ሀይሚ ደግሞ የብሩክ ከዛ ውጭ ወደ ውጭ አረ በእናታቸው ሴቶች ክብራቸውን ጠራለቡቡና ቡቡና ሀይሚ አብረው ነው ያደጉት። አብረው አንድ አካባቢ ነው የተወለዱ። የጉራጌ ልጆች ናቸው። ቡታ ጅራ ይተዋወቃሉ በደንብ ነው የሚተዋወቁት። ስለዚህ አሁን ብሩክ ሀይሚ ምሳ ሀይ ብሩክን ብትሰድቢ ያውቃሉ ምን እንደሆነ። እነዚህ ግን ዩቲዩብ ላይ ወይም ቲክቶክ ላይ የሚሳደቡ ሴቶች ፎቶውን አይተው የወደዱት እስር ቤት ምን አለ መሰለሽ እስር ቤት ፊልም የሚያስ በቴሌቪዥን ፊልም ሲያዩ የሆነ ሰው ይወዱና የኔ ባል ነው የኔባል ነው ይባሉና ይጣላሉ። ወይም ደግሞ የኔ ሚስት ናት የኔ ሚስት ናት ይባሉና ይጣላሉ ፎቶ አይተው ከዛ በኋላ በነጋታው ሌላ ሰው ሲያያት እቼ እኔ ሚስት ናት ለምን አየሃት? ብለው ይጣላሉ። ምክንያቱም ጭንቅላታቸው ውስጥ ስለተሳለ እንደዛ ነው። አሁን ቲክቶክ ላይ ቁጭ ብለው ቡቡ የኛ ሀይሚ የኛ እየተባሉ የሚጣሉት እነሱ አያውቋቸውም። ስተነመፈጠራቸው እነዚህ ከገበሬ ሀገር የመጡ ቤተሰቦቻቸውን ጥለው የመጡ በኮንጎ ጫማ ወይም ደግሞ በባዶ እግር ኤርፖርት የገቡ ከዛ በኋላ አያውቋቸውም። ልክ ጫማ ሲያደርጉና ከከዳማ ቤት ሲወጡ የቡቡን ዩቲዩብ እና የእኛ ጀግና የእኛ ጎበዝ እሱኮ፣ አያውቋቸውም። ሙሽን አያቋትም። የት አባታቸው ያውቋቸዋል? እናት የላቸውም እነሱ፣ አባት የላቸውም እነሱ እነሱ መቶ ድርሃም ይከፈላቸው ይሆናል። ለእናታቸው አይልኩም። ምን አገባቸው? በሰው ህይወት ምን አገባቸው? በሰው ታሪክ እነሱ ቦቦዬ አንተ ጀግና በርታ፣ እየዘቀዘቁ የሰው ህይወት እንደገና ደግሞ ሀይሚዬ አንቺ በርቲ፣ ምን አገባቸው? ምክንያቱም ፎቶውን አሰርተው ማታ ልክ ስራ ጨርሰው ሲተኙ አንተ እኮ አቅፍ ያለው እያሉ የሚተኙ ሴቶች ነው። ባህለዩዘሬለሌሌ የምትባ የቡሩክ ፋንት የሴትነት ክብር የሌላቸው እሱ ቢያቸው እንኳን የሚንቃቸው፣ ደሞ ኮ በጣም ባላገሮች፣ በጣም ያልተማሩ፣ በጣም ቆሻሻዎች ናቸው። በዛ ላይ ናቸው፣ አዳምጪ፣ አሮጊቶች ናቸው። ስለዚህ አንድ ነገር ልንገርሽ። እኔም ሶሪ ይቅርታ፣ ይሄን በማለት የእኔ ቦታ አደለም። ይሄን በማውራት እኔ በጣም ሌላ ሌላ ህይወት ውስጥ ነው ያለሁት። ግን እነዚህን ሁለት ልጆች ስለምወዳቸው እነሱን ለመለየት የሚሰሩ ሰዎች በጣም ነው የሚያሳዝነኝ። ምክንያቱም ወንድማቸውን አንድ ቀን የኔ ጀግና ብለው አያውቁም። አባታቸውን አንድ ቀን የእኔ ጀግና አይተው የማያውቁት ሰው አንድ ጎረምሳ የሀያ ሁለት የአንድ ዓመት ጎረምሳ ኢትዮጵያ ውስጥ የሚኖር ሰው ሌላ ሴት አፍቅሮ ዩቲዩብ ላይ የሚሰራ አንተ የኔ ጀግና፣ እሷ አትገባህም፣ እሷ አይገባሽም። በምናወቁ ባላገሮች ከገጠር የመጡ ምንም የማያውቁ እንስራ ይዘው ውሃ ውሃ ከወንዝ ሲቀዱ የኖሩ ሰዎች ምንም የማያውቁ እሱን ስላዩ በቃ እንቅልፍ አይተኙ። ምክንያቱም ውይ የኔ ጀግና እሰዬ ታባክ እያሉ እራሳቸውን ሲያረኩ የሚያድሩ ባለጌዎች፣ ቆሻሻዎች፣ መሀይሞች ሀሁ እንኳን ያልቆጠሩ መሰረተ ትምህርት በመንግስቱ ኃይለማርያም ጊዜ ያልቆጠሩ ሰዎች ናቸው። ስለዚህ ከነዚህ ሰዎች ጋር ማውራት አይጠበቅም። ስለእነሱ ይቅርታ እዚህ ገብቼ በማውራቴ እራሴን ሁሉ ዝቅ አድርጌያለሁ። እነሱ ግን ቆሻሾች ናቸው። እኔ ይሄን ቲክቶክ የጀመርኩት ልጄ ስለምትወዳቸው በፊት በፍቅራቸው ጊዜ ቋንቋ እንድትማር ገብቼ ነው እንጂ አልፈልግም። አሁን ግን አንቺ የልጅ የልጆች አሮጌት ነኝ። ናት አዳምጪ። አዎ፣ አሮጌት ነኝ። ከነሱ የበለጥኩ የተማርኩ ብዙ ነገር ያለኝ እኔ ትራስ ላይ አሰርች አይደለም የምረካው ባል ያለኝ ትዳር ያለኝ ልጅ ያለኝ የኮራው ሴት ነኝ። እነሱ ግን ቆሻሻ መሀይሞች በሰው ቤት ደም እንባ እየተፉ ከታች እስከ ላይ እቤት እየጠረጉ ምግብ እንኳን የማያገኙ ምግብ ሳይበሉ ማታ ተኝቶት ራሳቸውን አቅፎ የብሩክ ጠርተው እራሳቸውን ሲያረኩ የሚያድሩ። ደናደሪ ደሪ ወጣች ወጣች ወጣች አንቺን ለካ የልጆች እናት ሆነሽ ነው። እነዚህ ክብር የማያውቁ እነዚህ ናቸው እናት እናከብራለን የሚሉት ባለጌዎች ማለት ነው። ውሾች ጀመር ማለት ነው። በጣም ጀግና ነች። አንቺን አሮጊት ብሎ እኮ የልጆች እናት ናት እኮ። አሮጊትን ብትሆን ማለት ነው አንቺ ቆሞ ቀረሻለሽ አይደለም። አሮጊት እዛ ወይ አትወርጅ ወይ አታገብ። የሰው ሰውን ያፈቀርሽ የምትኖሪ ባለጌ አንቺ ያለሽ አይደል እንዴ ለእሷ ሮጊት ብለሽ ትሰድቢያለሽ። አንቺ አስር አመት ሀያ አመት ሳት ልጅ ሳታገቢ የሰው ልጅ ና ፈቅ የሰው የህይወት አለም ሰው አፈቅርሻለሁ ብለሽ ፎቶ ተሸክመ የምሽ ዞሪ አንቺ ያለሽ አይደለም ጋገማ። እሷ እኮ ባላላት ልጆች አለች የተከበረች እናት ናት። አንቺ ለእናት እንደዚያ ሮጊት ብለሽ ትሰድቢያለሽ። እናቶችን እንድናክብር ብሩክ ነው ያስተማረ። አንቺን መጀመሪያ የወለደችው እናትሽን አክብረሽ የማታውቅ ደነዝ ዶንቆሮ ሆነሽ እኮ ነው። ሲጀመር ብሩክ ነሽ ብሩክ ነው ላንቺ እናት ማክበር ምን እንደሆነ ያስተማረሽ። ባለጊውላ ማለት ነው። ስጀመር እናትሽን ብሩክ አይደለም ማስተማርሽ ማለት ነው። በፊትም እናት ዘጠኝ ወር ሆዷ ተሸክማ ጠ ወልዳ ያሳደገችው እናትሽን ሳታከብር ሶሻል ሚዲያ ሰው ሲያስተምር የሚታከብሪ ከሆነ ይህ ሰው የእናትን ክብር ካላስተማረች ሄደች የምትረሺ ነው። ትረሽ ያለች አይደለም የእናትሽን ክብር እና ፍቅር አንቺ ባለጌ ሁላ። ምን አይነት ደደብ ሴቶች ናቸው አላችሁ፣ ብሩክን እኮ የእናቶችን ፍቅር ያስተማረ ምናምን። አንቺ የእናትሽን ፍቅር አታውቅም ማለት ነው። ከዚህ በፊት ውሻውና ምን አይነት እካ ካሞች ናቸው፣ ሴትነት ክብር የሌላቸው ማለት ነው። አንቺ እናትሽን ማታ ክብር ለእናትሽ ክብር የላችሁ። አንቺ እኮ አሁን መጠ ሶሻል ሚዲያ ነው ለከ የእናትን ክብርና የእናትን ፍቅር የተማርሹ ማለት ነው። ይሄ ድንቅርና ነው፣ እግዚአብሔር። በጣም ጭልጥ ያለ ድንቅርና ነው የሚያናግርሽ ማለት ነው። ንግግርሽ ራሱ ከብሩከን እኮ እናት ማክበር እናትን ማፍቀር እናት ክብር ምን እንዲሆነ የተማረኑ ምናምን እንትላላችሁ ውሾቹ ሁላ ማለት ነው። እካካ ቤትን ሪፖርት አረጉኝ። ይው እኔ ወይኔ ወይኔ ቤትን እያቃጠሉኝ ነው። እነዚህ ድፍጥቶች ባሬዎች ማለት ነው። ወይ አስተረጉኝ። በስማምዱን በስክቱ ቤት ማስጠንቀቂያ ሰጣ፣ ሁለት ጊዜ ማለት ነው። ችግር የለም። ይህን ከዘጋችሁ በሌላ መጥቼ በአንገታችሁ ላይ ነው የሚቆመው እናንተ ላሞት ማለት ነው። አይ የኔ ውድ ዩዘር በጣም ንወዳት እኔ ኮ ልጅ እንዳላት ባለትዳር እንደሆነች አላውቅም ነበረ። ዛሬ አወቅኳ ደስ ብሎኛል። የልጆች እናት ስለሆንሽ እናት ስለሆንሽ ነው ለካ እንደዚህ ለሴት ልጅ የምትከራከሪው። እናመሰግንሻለን። ከአንቺ ብዙ ተምርናል። እኛም ወሌት ነው። ለካ በጣም የምትገርሚ ሴት ነች። ምን ፈልጋ ነው? አንተ ለምን ምን አላስገባክም ወደዛ? ስለዚህ ወንድ ልጅ ነው ያላስገባም። ከወንድ ጅንጀና አልፈልግም። ቅድም አንዱን አስገብቼ ደርቅ ነበረ። ወይ ምን ስልክ ቁጥርሽን ላከ ምናምን ይለኛል ደግሞ። አያፍር ወይ አያፍር ወይ አያምር በነገራችን ላይ ወደዳችሁም ጠላችሁ፣ ላሞች ስሙ ቡሩክና ሃይሚ ይለያያሉ ብላችሁ ጠበ ጠበ እየተጫወታችሁ ያላችሁ ትራስ አቅፋችሁ ሽት ሽት እያረጋችሁ የሚታድሩ የምታድሩ የምትስሙት ሁላ ቡሩክና ሃይሚ ሃይሚ መቼም አይለያዩም። እናንተ ባጆሯችሁ እየሰማችሁ ባይናችሁ እያያችሁ አብሮ ይኖራሉ።